የመጣሽ ተኝ የኛ ቤት ሰፊ ነው አለ ያገሬ ሰው ሲተርት፣ ለካ እውነት ነው። እየመጣሽ ተኝ፣ እየመጣሽ ተኝ ነበረው የሚባለው እየመጣሽ ተኝ የኛ ቤት ሰፊ ነው። አሁን ደግሞ እየመጣ ተኛ የኛ ቤት ሰፊ ነው። እንዳልክ ዛሬ የሄሉ ፍቅር አገርሽቶበታል፣ ንግስቷ እያለ መጣ። እኛ እኮ ድሮም ነግረን ነበር። እንዳልክ ነግረናል እኮ፣ አረ ይህችን ይስተዋት፣ አጥብቃ ያዛት፣ እምታመልጥ ልጅ አይደለችም ሰውን በመልካት ትለኩ ልቧን ካቀዋለቁ ጥንቅቅ አድርገህ ተው ስንልህ፣ እራሱ ወተኛ ነ ራሱ ስትናገረን ነበር ማለት ነው። እኛ ግን የሚጠቅምህን ነበር የነገርን። አየህ፣ እስከ ዛሬ ድረስ ከእሷ ጋር ሆነህ በነበረ ተሁለት መቶ ሺህ በላይ ትሄድ ነበር። ሰበስከራይ በራሱ ማለት ነው። አየህ፣ አሁን ደግሞ አገረሸብክ። እናመጣ ሄሉ ግን ሳላደንቅሽ አላልፍም። አይ አንጋጋቸው አቦ ይመችሽ። እኔ ጠንበለል በእውነት ይመችሽ። ሰላም ሰላም። እንዴት ናችሁ? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ተሰቡና አብራችን ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በእያላችሁበት ዓለም ዳርቻ ሁሉ እግዚአብሔር ከእናንተ ጋር ይሁን። እንግዲህ አሁንም በአዲስ ትኩስ ትኩስ ዜና ይዤላችሁ መጥቻለሁ። እውነት በውስጤ ግን እንዱ አሁን እንዳልክ ቢመለስ ምናምን እያልኩ ነበር። እናንተ እውነት ስነግራችሁ እውነቴን ነው። አሁን ተመልሶ ቁጭ አለላችኋ። ዛሬ ጉድ ነው። ዛሬማ ጉድ እንሰማለን፣ ጉድ እንሰማለን። ዋት ሄዲችን የመሰለች ሊጠተው ስንልህ እንዳልክ እንደዛ ቅፍ እያረክ ምናምን እንደዛ እያረክ ስንት ቀን ነው ሄሉ በአንተ የተጎዳችው? እውነት ለመናገር አሁን ደግሞ ተመልሰው ወዲህ ህይወቷ ልትመለስ ነው ልትገባ ነው። ከገባ እስከ መጨረሻው አግብታት እንዴት ኖር ነው አለቀ። አሁንም ደግሞ ትንሽ ቪው ወይም ደግሞ ተመልካች ከኖረ በኋላ ላሽ ይላል ያለው የምትል ከሆነ ብትቀርባት በይነኝ። እንዴ እንዴ፣ ይሄን እውነት ነው የምናገረው፣ ነው ተመናገረው። ቢቀርባት በይነኝ በቃ ብቻኝነ ይሻላታል። እየመጣችሁ ለመፈመስ እያላችሁ እየተጠጋችኋት ከዚያ በኋላ ከፈመሳችሁ ታዋቂ ከሆናችሁ በኋላ ሸርተት የምትሉትን ነገር የማታቆሙ ከሆነ ብትቀሩባት ይሻላል በይነ ማለት ነው። እውነት ለመናገር እና በጣም ተገረም ይበኒ ቪዲዮ ይጀላቸው የመጣሁት እንዲያል ከገረም ከኝ በእውነቱ። ለማንኛውም የሚመቸው ፍቅር ይዞ ከሆነ ደስ ይላል። እንዲሁም ሙጨጭ ያለ ፍቅር በያዘህ ደግ ነበር ማርያምን። እኔ ሙጭጫ ለፍቅር እንዳልክ ይዞት በሄሉ ቢመጣ ደስ ይለኛል። በቃ እውነት ግን እንዳልክ ሄሉን ተረ እንትን ብሏታል። በቃ ምርጥ ሴት እንዲሆነች፣ በጣም ልባም ሴት እንዲሆነች፣ አስተዋይ ሴት እንዲሆነች የገባው ይመስለኛል እንዳልክ ማለት ነው። እውነቴን ነው። ሲገባችሁ እኮ እንደዚህ አሪፍ ነው ባይነኝ እና የገባው ይመስለኛል ሳስበውና፣ ዘሩ ቀለጠ ልበላችሁ አይደል? ዘሩ ቀለጠ። እኔማ ዛሬ ይሄን ቪዲዮ እስከማይ ቸኩያለሁ። እንትና የእንዳልክ ነገር ማለት ነው። እና እንዳልክ ብዙ ጊዜ አይመጣም ከሄሉ ጋር እንደተለያየ በኋላ የታችሁት ከሆነ በጣም እየቆየ ምናምን ነገር ነበር ሲመጣ የነበረው ማለት ነው። እና ዛሬ ፏ በትን ብሎ ወፍራም ሆኖ ምናምን ደረቱ ነፈት ብሎ ምናምን ንግስቷ አላተኮ ኦማይ ጋድ ንግስቷ ታድለሽ የሉየ እንደ እውነት እንዲሁ የሰው መውደድ ይስጥሽ። የሉ የ ታድለሽ አላንቺ እኔ እናት እንዲሁ ምን አለ እኔንም እንደዚህ ሰው መውደድ ሰጥቶኝ እንዲያው እውነት እንዲሁ የሚዲያ ሰው ቢያደረገ ፈጣሪ ደስ ይለኛል። እውነት ለመናገር እውነት ይን ነው ሚላችሁ። እንዲሁ ቢያደረገኝ ልዬ አስባለሁ ማለት ነው። እውነት ዛሬ ይህን ቪዲዮ እስከማይቸኩ ያለው እንግዲህ አብረን ምሽቱን እንጠብቃቸው እላችኋለሁ ውዶች። ሄሉ የማታያላችሁ እውነት ጀግና ብዬሻለሁ። የምሬ ነው ምልሽ ሁሉንም አስበርክኪያቸውም እንደዚህ የኔ ጀግና ሴት የእኔ ውዴት ይመችሻቦ። እንዳልክ ዛሬ ጉዴን እንሰማና እንግዲህ ኮሜንት ላይ እናጥባለን። ዛሬ ጠብቀን ማለት ነው። ደግሞ ወደ ህይወቱ አመታ ደግሞ አሁንም ጥላት ምትሄድ ከሆነ እዘው በሰፈር። ኦኬ ሰምተሃል እንዳልክ ማለት ነው። ይህን ነው ምሎ አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይባይ፣ ወዳችኋለሁ